ሚስጥራዊው የኤልሳ ላም ሞት። አለማችን ለማመን የሚከብዱ ለሰሚም ግራ የሚያጋቡ እንግዳና ምስጢር ሆነው ባለፉ ታሪኮችና ገጠመኞች የተሞላች ናት። በእርግጥ የሰው ልጅ ለገጠማቸው እንግዳም ሆነ ሚስጥራዊ እና አስገራሚ ክስተት የራሳቸውን ትርጓሜ ለመስጠት ቢሞክሩ፣ ነገር ግን ሙሉ ለሙሉ ሳንረዳው የበዙ እንግዳ ገጠመኞችና ክስተቶች እንዲሁ በደፈናው ላይመለሱ አልፈዋል። ከሰው ልጅ አቅም ውስንነት የተነሳ እነዚህ ላይ ደገሙ አልፈውን የሄዱትን የታሪክ እንግዳ ክስተቶች ሙሉ ለሙሉ መረዳት ባንችልም፣ ነገር ግን አሁንም ተመልሰን እነዚህን ምስጢራዊ ክስተቶችን ለማጤን የሚያስችል ብሩህ አእምሮ ተፈጥሮ አድሎናል። የበዙ እንግዳና አስገራሚ እንዲሁም ምስጢራዊ ክስተቶች ዓለማችንን እንደ ጉድ ቢሞሏትም ለዛሬ ግን በዓለማችን እጅግ ምስጢር ሆኖ ካለፉት ክስተቶች እጅግ ያስገረመንንና ለእናንተ ለተመልካቾቻችን ይጠቅማል ብለን ያሰብነውን እንግዳ ታሪክ በሚገባ አሰናድተን ለእናንተ ለተመልካቾቻችን እነሆ አቅርበናል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ሁሌም የምንለቀው ቪዲዮዎች ደግሞ እንዲደርሳችሁ የደውል ምልክቷን በመጫን እኛ መደገፍ ይችላሉ። ሳብ አስተያየታችሁንም በኮመንት እንድታሳውቁን እየጠየቅን ለዛሬ ወዳዘጋጀ ነው እጅግ አስገራሚ ታሪክ እንመለስ። በታሪክ ከተከሰቱ ክስተቶች መካከል ምናልባትም በዓለም ላይ በተለይም በሀገረ አሜሪካ ሰዎች አንድ ሆነው ነገሩን ለመፍታት ካረባረባቸው ክስተቶች መካከል የካናዳዋ ተማሪ ኤልሳ ላም ሞትን የሚያቅድ ያለ አይመስልም። ኔትፍሊክስ እንኳን በዚህ ታሪክ ላይ በአራት ክፍል በሰራው ዶክመንተሪ ፊልም ላይ የጉዳዩን ሚስጥራዊነት በሚገባ አሳይቷል። አዎ ይቺ በሎስ አንጀለስ ዳውንታውን በሚገኘው ሴሴ ሆቴል የውሃ ታንክ ውስጥ ሞታ የተገኘችው ኤልሳ ላም ታሪክ እጅግ አስገራሚን ብቻ ሳይሆን በወቅቱ መላው ዓለምን ያስደነገጠና ለመሆኑ ምን ደርሶባት ይሆን ያስባለ የፌዴራል የምርምር ቢሮ ኬዙን መመርመር ስለከበደው በምርመራው ላይ ህዝብ እንዲሳተፉ በማሰብ FBI አግዙኝ ብሎ የተማጸነበት እጅግ አስገራሚ ታሪክ ነው። አሁን የምታዩት የ21 ዓመቷ ወጣት ኤልሳላም ለመጨረሻ ጊዜ በህይወት የታየችበት ቪዲዮ ሲሆን ከዚህ የቁጥጥር ካሜራ ቪዲዮ በኋላ ኤልሳላም ሳላም ባልታወቀ ምክንያት ደብዛዋ ከተፋ ከሶስት ሳምንታት በኋላ ተከራይታ በነበረችው ሆቴል የውሃ ታንከሮች ውስጥ ሞታ ልትገኝ ችላለች። ነገሩን ደግሞ የከፋ የሚያደርገው ይህ የተከራየችው ሆቴል ቀድሞውኑ የሞት ሆቴል የሚባል ቅጽል ስም ሲኖረው የበዙ ሚስጥራዊ ግድያዎች የተካሄዱበትና እንደነ ሪቻርድ ሪሚርስ ያሉ ሴሪያል ኪለሮች ሁሉ በአንድ ወቅት የተስተናገዱበት እጅግ አስፈሪ ሆቴል መሆኑ ነው። ታዲያ የዚችን ሴት አሟሟት እንግዳና ሚስጥራዊ የሚያደርገው በሆቴሉ የደህንነት ካሜራ ተቀርሶ የተቀመጠው ቪዲዮ ነው። ቪዲዮው ሲጀምር ሁሉም ነገር ሰላም ይመስላል። ኤልሳ ላም ወደ ሊፍቱ ገብታ የሊፍቱን ቁልፎች ተጭና ሊፍቱ እስኪዘጋ ድረስ እየጠበቀች እንደሆነ እንመለከታለን። ነገር ግን ምንም ያህል ብትሞክርም ሊፍቱ ፈጽሞ ሊዘጋ አልቻለም ነበር። ታዲያ በዚህ ብቻ አላበቃም። ኤልሳ ላም ከውጭ የሆነ ሰው እየተከተላት በሚመስል ሁኔታ ከሆነ ሰው ለማምለጥ እየሞከረች እንደሆነ ያሳያል። በጥንቃቄ ከተመለከታችሁ እንዴት ፈጥናዎችውን ከተመለከተች በኋላ በመረበሽና በፍርሃት ስሜት እንዴት የሊፍቱን ቁልፎች በፍጥነት እየተጫነች እንደሆነ ቪዲዮ በግልጽ ያሳያል። የባሰውና ብዙዎችንም ደግሞ ያስደነገጠው ቀጥሎ የተፈጠረው ነገር ነው። የሊፍቱን እምቢ ባይነት የተረዳችው ኤልሳ ከሊፍቱ ወጥታ በመቆም ከሰው ጋር ይሁን ከማን ጋር እያወራች እንደሆነ ግልጽ ባይሆንም እጇን በፍርሃት እያወዛወዘች ካወራች በኋላ ላትመለስ ታጥፋ ሄዳለች። እንግዲህ ከዚህ ቪዲዮ በኋላ ነው ኤልሳ ላም ለሶስት ሳምንታት ደብዛዋ ከጠፋ በኋላ በሆቴሉ የውሃ ታንከር ውስጥ ሞታ የተገኘችው። ለመሆኑ ይቺ ሴት ከማን ነበር ለመሸሽ እየሞከረች የነበረው? ከማን ጋር ነውስ እያወራች የነበረችው? ማንስ ገደላት? አረ ለመሆኑ ሊፍቱስ ለምን አልዘጋም? አለ አንዳንዶች ምስጢራዊ ቪዲዮ ከመናፍስትና መንፈስ ጋር ቢያያይዙትም እስካሁን ግን ምስጢራዊና አስደንጋጭ ሆኖ ቀርቷል። ወደ ነገሩ ገብተን በደንብ ከማየታችን በፊት እስኪ መጀመሪያ ኤልሳ ላም ማን እንደሆነች እንመልከት። ለመሆኑ ኤልሳ ላም ማናት? ኤልሳ ላም ብሩህ ጭንቅላት ያላት ወጣት ሴት ተማሪ ስትሆን ጸሐፊ የመሆን ታላቅ ህልም ነበራት። በምትጠቀመው የሶሻል ሚዲያ ካምበለር ላይ ሀሳቦቿን እና ታሪኳን ያለማቋረጥ ለብዙ አመታት ታጋራ ነበር። ይህንንም ዓላማዋን ለማሳካት ነበር እንደ አውሮፓውያን አቆጣጠር ጥር 26 2013 ዓመተ ምህረት ከቫንኮቨር ካናዳ ተነስታ ወደ ሎስ አንጀለስ ካሊፎርኒያ ያቀናቸው። ሎስ አንጀለስ ከደረሰችም በኋላ ቀድማ ክፍል ወዳ ሲያዘችበት ሲሲል ሆቴል ለማረፍ ገባች። በዚህ ሲሲል ሆቴል ውስጥ የበዙ የነፍስ ግድያ ወንጀሎች፣ አስገድዶ መድፈር፣ ራስን ማጥፋት ጨምሮ እጅግ በጭካኔ የተሞሉ ወንጀሎች ከመፈጸሙ በላይ ታዋቂ ነፍሰ ገዳዮች ሳይቀሩ በዚህ ሆቴል ተገልግለው እንደነበር ይታወቃል። ለዚህም ይመስላል በዚህ ሆቴል ማረፋ ያሳሰባቸው ወላጆች ለልጃቸው ኤልሳ በየቀኑ እየደወሉ ደህንነቷን የሚጠይቁት። ሆኖም ግን ከተወሰነ ቀናት በኋላ ልጃቸው ኤልሳን ደውለው ማግኘት ስላልቻሉ ለሎስ አንጀለስ ፖሊስ ዲፓርትመንት ስለ ልጃቸው መጥፋት ለመጠቆም የተገደዱት። ፖሊስም ወደ ሆቴሉ ደርሰው ቢፈልጓትም እኔና እናንተ ካየነው የደህንነት ካሜራ ቀርሶ ካስቀመጠው ቪዲዮ በስተቀር አንዳችም ነገር ማግኘት አልቻሉም ነበር። ኤልሳ ላም ደብዛ ጠፋ። ያገኙትም ቪዲዮም ቢሆን ጥያቄያቸውን የሚመልስ ሳይሆን እንደውም እጅግ በጣም ግራ እንዲጋቡና የበዙ ሌሎች ጥያቄዎችን አጅሮባቸው ምርመራውን ይበልጥ ውስብስብ አደረገው። ታዲያ ምርመራውን በራሳቸው ብቻ መወጣት የከበዳቸው የፖሊስ መርማሪ አባላት ይህንን የኤልሳ ላም ሚስጥራዊ የሊፍት ቪዲዮ በኢንተርኔቱ አለም ሰዎች አይተውት በምርመራው እንዲሳተፉ በማሰብ በበበየነ መረብ ለቀቁት። ቪዲዮው ከተለቀቀ በኋላ እጅግ የበዙ ሚሊዮን ተመልካቾችን በአለም ዙሪያ አገኘ። ሁሉም ግራ በመጋባት ስራዬ ብሎ በምርመራው መሳተፍ ጀመረ። የበዙ እሳቤዎችና ቲዎሪዎችንም መጠቆም ጀመሩ። የመጀመሪያው ሐሳብ፣ በዚህ ቪዲዮ ላይ እንደምናየው ነገሩ ሱፐርናቹራል ወይም መንፈሳዊ ጣልቃ ገብነት ያለው ሊሆን ይችላል የሚል ነው። ምናልባትም የትኛውም ሰው ማየት የማይችለው አንድ እርኩስ መንፈስ ይችን ሴት እያሳደዳት ሊሆን እንደሚችል የብዙ ሰዎች አስተያየት መስጠት ጀመሩ። ይህም የሚያሳየው የመናፍስቱን ዓለም እውነተኝነት ነው በማለት አንድ ከማንረዳው መንፈሳዊ አካል ለማምለጥ እየሞከረች ነበር ሲሉ የብዙ ቪዲዮን የተመለከቱ ሰዎች ሐሳባቸውን ሰነዘሩ። ሆኖም ግን ይህ እውነት ይሁን አይሁን ምንም ማረጋገጫ የሌለው ብቻ ከመሆኑም በላይ የህግ አካላትንና ፖሊሶችን የሚያሳምን በቂ ምላሽ አልነበረም። የተከረው ክፍል ይህ መንፈሳዊ ጣልቃ ገብነትን ወይም እየተደበቀች ያለችው እያሳደዳት ካለ መንፈስ ሳይሆን ሊገላት ከሚሞክር አንድ ካልታወቀ ሰው ነው ሲሉ ሀሳባቸውን መሰንዘር ጀመሩ። እኛ ያላየነው የሆነ ሰው ሊገላት እየሞከረ ነው ሆን ተብሎ ሆቴሉ የደበቀው ነገር አለ ሲሉ ጥርጣሬያቸውን መግለጽ ጀመሩ። ብሩህ አእምሮ ያላቸው አንዳንድ ሰዎች እንደውም ቪዲዮ ኤዲት እንደተደረገና ወደ ደቂቃ 255 አካባቢ ማለትም ሊፍቱ ከመዘጋቱ በፊት ደቂቃው የመዘበራረቅ ነገር በማሳየቱ የገዳዩን ማንነት እንዳይታወቅ በማሰብ ሆን ተብሎ ሆቴሉ ቪዲዮውን ኤዲት ሳያረጉት እንዳልቀረ የብዙ ሰዎች ጥርጣሬያቸውን መግለጽ ጀመሩ። ሆኖም ግን የብዙ ሰዎች ከአስገራሚ ሀሳብና ትወራ ጋር ቢመጡም ኤልሳላምን የበላው ጅብ ግን አልጮኋለ ሦስት ሳምንታት አለፉ። ኤልሳላም ግን ፈጽሞ ልትገኝ አልቻለችም። ነገር ግን ከዕለታት በአንዱ ቀን በሆቴሉ ካረፉ እንግዶች መካከል ማይክ እና ሳቢና የተባሉ ሁለት ጥንዶች ክፍላቸው በሚገኘው የመጠቀሚያ ቧንቧ የሚመጣው ውሃ ያልተለመደ ጣህም እንዳለውና የውሃው ቀለምም ወደ ጥቁር ቀለም ተቀይሮ በውሃ እጥረት እየተቸገሩ እንደሆነ ለሆቴሉ ማናጀር ቅሬታቸውን አቀረቡ። የሆቴሉ ማናጀር የሆነችው ኤሚ ፕራይስ ቅሬታቸውን ያሰሙትን የሆቴሉን እንግዶች አስተያየት ተቀብላ የሜንቴናንስ ሰራተኛውን የውሃ ታንከሮቹን ቼክ እንዲያደርግና ችግር ካለበትም እንዲያስተካክለው ወደ ውሃ ታንከሮቹ ላከችው። እንደ ፈረንጆቹ አቆጣጠር የካቲት 19 2013 ማለዳ ላይ የሆቴሉ የሜንቴናንስ ሰራተኛ የሆነው ሳንቲያጎ ሎፔዝ ከእንግዶቹ በቀረበው ቅሬታ መሰረት የተፈጠረውን የውሃ ችግር ለመመልከት የውሃ ታንክ ያለበት የሆቴል የሆቴሉ የመጨረሻ ፎቅ ወጣ። ሆኖም ግን እዛ ሲደርስ ፈጽሞ ያልጠበቀው አሳዛኝ ነገር ነበር የገጠመው። ፖሊስና ህብረተሰቡ ለሶስት ሳምንታት በእግርና በፈረስ ሲያፈላልጋት የነበረችው እንዲሁም በኢንተርኔቱ ዓለም የእሷ መጥፋት ጉዳይ እንቅልፍ ነስቷቸው ምርመራ ሲያደርጉባት የነበረችው ኤልሳ ላም ይህ የእንግዶች መታጠቢያ እንዲሁም ማብስያና መሰል ተግባሮች ከተዘጋጁት እያንዳንዳቸው 1000 ጋሎን ወይም 3785 ሊትር ከሚይዙት አራት ታንከሮች መካከል በአንደኛው ታንክ ውስጥ ገብታ ራቁታ ሰምታ ሞታ ተመለከታት። በፍርሃት ኤራደው የሆቴሉ የሜንቴናንስ ሰራተኛ በድንጋጤ ለማናጀሩ በፍጥነት አሳወቀ። ፖሊስ መጣ። ሰውነቷም ከፍተኛ በሆነ ዲኮምፖዚሽን ደረጃ ላይ የነበረ ሲሆን አብዛኛው የሆቴሉ እንግዶች ማለት ይቻላል ለመጠጥም ይሁን ለመታጠቢያ ለማብሰልም ይሁን ሳይቀር ኤል ሳላም ሳይታወቅ ሰምታ በሞተችበት የው ታንኳ ነበር ሲጠቀሙ የነበሩት። ታዲያ የኤልሳላም ጉዳይ ከመፈታት ይልቅ ይበልጡኑ የተወሳሰበ ሆነ። ራሷን አጥፍታ ይሆን? ወይስ ሰው ገሏት? ወይስ መንፈስ? ወይስ ድንገተኛ አደጋ በማለት የኢንተርኔቱ ማህበረሰብ በጥያቄ ተጠመደ። ኤልሳ ላም ከመጥፋቷ በፊት በዚሁ በሎስ አንጀለስ በሚገኝ ቤተ መጻሕፍት ውስጥ የተወሰኑ መጻሕፍቶችን ለቤተሰቦቿ እንደ ስጦታ ገዝታ ነበር። ይህ የሚያሳየን ወደ ሀገሯ ቫንኮቨር ካናዳ የመመለስ ሐሳብ እንደነበራት ነው። ታዲያ ራሷን በዚህ ሆቴል ውስጥ ካጠፋችና ራሷን የማጥፋት ሐሳብ ቀድሞ ከነበራት ወደ ሀገሯ ላትመለስ ስለምን ለቤተሰቦቿ መጻሕፍት አስገዛዝ? ሲሉ የበዙ አመክንያዊ ጥያቄዎችን መጠየቅ ጀመሩ። ጉዳዩ ይበልጥ ትኩረትን አገኘ። አንዳችን ፍንጭ ማግኘት ያልቻሉት ፖሊሶች ግራ መጋባታቸው ቀጠለ። ይህንን ሚስጥር መፍታት አለብኝ ብለው ከራሳቸው ጋር እል የተጋቡና ምን ተፈጥሮ እንደሆነ ለማወቅ ልባቸው በጉጉት የተንጠለጠለው የኢንተርኔቱ ዓለም ሰዎች ጉዳዩን የበለጠ መመርመር ተያያዙበት። አስክሬኗ ላይ ምርመራ ያደረጉት የሕክምና ባለሙያዎች ምንም አይነት ወሲባዊ ጥቃት፣ ቁስለት ተገላ መሆኗን የሚያሳይ አካላዊ ጉዳትም ሆነ አደንዛዥ እፅ እንደተጠቀመች የሚያሳይ አንዳችም ጠቋሚ መረጃ የኤልሳ ላም አስክሬን ላይ ማግኘት እንዳልቻሉ ገለጹ። በምን እንደሞተች ግልጽ ማድረግ ከበዳቸው። ግራ መጋባቱና ሚስጥራዊነቱም ይበልጥ ጨመረ። ሆኖም ግን በዚህ መሀል የኤልሳ ላምን ሞት ድንገተኛ መስመጥ እንደሆነ የጠረጠሩ አልጠፉም። መንፈስ ገሏት ነው ከሚለውም ሆነ ያልታወቀ ገዳይ አለ ከሚል አንግል ወጥተው ነገሩን በተለየ መልክ የተመለከቱ ሰዎች ነበሩ። እስኪ እስካሁን ያልጠቀስነውን ሌላ ታሪክ እንመልከት። ለመሆኑ የኤልሳ ላም የአእምሮ ጤንነት ጉዳይ እንዴት ነበር? ታምብለር በተባለ ማኅበራዊ ድረ ገጽ ላይ ከምትለቃቸው ብሎጎች ተነስተን ወደምትወስዳቸው መድኃኒቶች ስንመለከት ኤልሳ ላም የባይፖላር ዲስኦርደር ተጠቂ ነበረች። ለድብርትና ለስሜት መዋዠቅ የተሰጣትን አንቲ ዲፕሬሰንት፣ ሙድ ስታቢላይዘር፣ እንዲሁም አንቲ ሳይኮቲክ የተሰኙ ከአእምሮ ህመም ጋር የተያዙ መድኃኒቶችን ትጠቀም ነበር። ከቤተሰቧ የተገኘው መረጃ እንደሚያመለክተው ኤልሳ ላም የተሰጣትን የአእምሮ ህመም መድኃኒቶች የመዋጥ ከፍተኛ ችግር ነበረባት። የተሰጧትን መድኃኒቶችን በስርዓት በወቅቱ በአግባቡ አትጠቀምም ነበር። ስለሆነም ከዚህ ሚስጥራዊ ከሆነው የኤልሳ ላም ኬዝ ጀርባ ያለው መደናገጥና ፍርሃት እንዲሁም ሰው አብሯት እንዳለ ብቻዋን ማውራት ከአእምሮ የመነጨ የአእምሮ ህመም ውጤት ይሆን ሲሉ አብዛኞቹ ጠይቀዋል። በዚህ ሚስጥራዊ ኬዝ ላይ ያለው ማለትም ከሁሉም የተሻለ መልስ ኤልሳ ላም መድኃኒቶቿን በአግባቡ ባለመጠቀቧ ምክንያት በምናየው ሚስጥራዊ የኤልቬተር ቪዲዮ ላይ የተመለከትናቸውን እንግዳና እና ሚስጥራዊ ክስተቶች ማለትም ማንም በሌለበት ሰው እያሳደዳት መሆኗ ማንም አብሯት ሳይኖር ከሰው ጋር እንደምታወሯ መሆኗና ፍርሃቶቿ ሁሉንም ጨምሮ መድኃኒቶቿን ባለመጠቀሟ የተከሰተባት የሌለን ነገር ማየት ማለትም በእንግሊዘኛው ሂሉሲኔሽን ነው የሚል ነው። ከአብሯት ካደገችው ከእቷ የተገኘው መረጃ እንደሚያሳየው ኤልሳ ላም መድኃኒቶቿን በማትጠቀምበት ወቅት እንግዳ ባህሪዎችን እንደምታሳይና የሌለን ነገር ማየትም ማለትም ሄሉሲኔሽን ብዙ ጊዜ እንደሚያስቸግራትና እንደምታዘወትር ነው። ይህ ብቻ አይደለም። ገና ሲሲል ሆቴል እንግዳ ሆና እንደገባች አብሯት ክፍል የሚጋሩት ሌሎች ሴት ልጆች እንግዳ የሆነ ግራ አጋቢ ባህሪ በማሳየቷ ምክንያት ለሆቴሉ ማናጀር ሌላ ክፍል ለኤልሳ ላም ለብቻዋን እንዲሰጣት አመልክተው ነበር። በዚህ ምክንያት ብቻዋን ለኤልሳ ላም ሌላ ክፍል ተሰጥቷት ነበር። ነገር ግን የዚህ ሀተታ ያልተዋጠላቸው በርካታ ሰዎች አሁንም ድረስ በስፋት ብዙ ጥያቄዎችን ይጠይቃሉ። እነዚህ ሰዎች ከሚያነሱት አመክንያዊ ጥያቄዎች መካከል ኤልሳ ላም ሰላም አእምሮ አተቃውሶ የሌለ ነገር አይታ ከሱ በመሸሽ ወደ ላይኛው የሆቴሉ ፎቅ ወጣ ለመደበቅ ስትል በውሃ ታንከር ውስጥ ገብታ ድንገት ሰጥማ ሞታለች ብለን ብንወስድ እንኳን የታንከሩን መዝጊያ ማን ከፈተላት ሲሉ ጠጠር ያለ ጥያቄ አሁንም ይጠይቃሉ። ምክንያቱም የታንከሩ መዝጊያ እጅግ ከባድና እንኳን እንደ ኤልሳ ላም ያሉ የ21 ዓመት ወጣት ሴት ልጃገረድ ቀርቶ ፈጠም ያሉ ወንዶቹ ሜንቴናንስ ሰራተኞች እንኳን ክዳኑን ለማንሳስ የሚከብዳቸው ቀን አለ። ታዲያ ክዳኑን በራሷ ከፍታው ነውን? ሰምጣ ከሞተች በኋላ እንኳን ታንከሩ ተመልሶ ተዘግቶ ነበር። መቼም መልሳ እሷ ገፍታ ዘግቶዋለች ማለት አይቻልም። ለዚህም ማብራሪያው ምንድነው ሲሉ አሁንም ጠጠር ያለ ጥያቄያቸውን ይጠይቃሉ። ሆኖም ግን እስካሁን ድረስ የኤልሳ ላም ጉዳይ ሚስጥር ሆኖ ቀርቷል። ከዚህ የበለጠ መሄድ ያልቻሉት የህግ አካላትም ቢሆን ቴዙን ዘግተውታል። ምን እንደተፈጠረ ሚስጥር ሆኖ ለዘላለም ቀርቷል። እንግዲህ የኤልሳ ላም ነፍስ መልካም ረፍትን እየተመኘን ለዛሬ ያዘጋጀነው ታሪክ በጥያቄ ምልክት እንድናገባድድ ተገደናል። ለመሆኑ ምን ተፈጥሮ እንደሆነ ምን ያስባሉ?